ቅዱስ አህዱ አምላክ አማት ነው ከዚህ በኋላ ሀሙሱ ለሰኔ በዛቲ ዕለት ቅዳሴ ቤተክርስቲያኑ ለንጉስ ሚናስ ሰማይ ውስጥ ተዘብሰመ መሪውጥ አንድ አምላክ በሆነ ሰኔ አስራ አምስት በዚች ቀን የሰማይ ጥፋ የተባለ የቅዱስ ሚናስ ቤተክርስቲያኑ መሪውጥ በተባለ ሀገር የከበረችበት ነው። ከዚያ አስቀድመው የቅዱስ ሚናስ ሥጋ ተሰውሮ ይኖር ነበር። ጌታችን እንዲገልጠው በወደደ ጊዜ ምክንያት አደረገ። ይኸውም እንዲህ ነው። የቅዱስ ሚናስ ሥጋው ተደፍኖ በሚኖርበት ኮረብታ አቅራቢያ በጎችን የሚያረባ አንድ ሰው በጎቹን እየጠበቀ ይኖር ነበር። ከዚያ እረኛ በጎች ውስጥ ደዌ ያለበት አንዱ በግ ከዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዲያውኑ ከደዌ ዳነ። እረኛውም አይቶ አደነቀ። ሌሎችንም ደዌ ያለባቸውን አመጣ። በዚያ ውሃ በታጠቡ ጊዜ ሁሉ ዳነው። ከዚህም በኋላ ይህ በቦታው ሁሉ ታወቀ። ደዌ ያለባቸው ሁሉ እየመጡ አፈሩን ከውሃው ጋር አንድ አድርገው ሰው በመቀባት ወዲያውኑ ይድኑ ነበር ወዲያውኑ ይድኑ ነበሩ። ምክንያቱም ግን አላወቁ። በዚያ ውሃና በአፈሩ በሽተኞችን እንደሚያድን የዚያ በግ ጠባቂ ወዲያው በሮሙ ንጉሥ ዘንድ ተሰማ። ለንጉሱ የቁስል ደ የቁስል ደዌ የታመመች ልጅ ነበረች። ወደ በግ ጠባቂው ላካ። እሱ በጎቹን እንዳዳላቸው አዳናል። እሷን በተፈወሰች ጊዜ በዚያ ቦታ ሐውስ የሚደረግበትን ምክንያት ታውቅ ዘንድ ወደደች። ከዚህ በኋላ ቅዱስ ሚናስ በሕልም ተገለጸላትና ስጋዬ በዚህ ቦታ ተደፍኖ ስለሚኖር እነሆ አስኮ ፍረሽ ታዎቹ ዘንድ እግዚአብሔር አዘሻል አላት። ከእንቅልፏን በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች፣ የከበረ ስጋውን አወጣች፣ በዚያ ወግ የሆነች ቤተክርስቲያን ሰራችለት። ንጉሱም በዚያ ቦታ ከተማ እንዲሰሩ በቋንንቱንና ሹሞቹን አዘዛቸው። ታላቅ ከተማም ተሰራች። ስሟን መሪውጥ ተዋለች። እግዚአብሔርም ከቅዱስ ሚናስ ጋር ቁጥር የሌላቸው ድንቆችንና ተአምራትን ገለጠ። ሊቀጳጳሳቱ ከኤጲስቆጶሳቱ ጋር መጥቶ ቤተክርስቲያኒቱን በዛሬዋ ዕለት አከበራት። በዚያችን ቦታ የሚሰሩ ድንቆች የሚሰሩ የድንቆችና የተአምሮት ወሬ ሁሉ በቦታው ተሰማ። ለእግዚአብሔር ምስጋና ይሁን እኛንም በቅዱስ ሚናስ ጸሎቱ ይማረን በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለ

መንፈስ ቅዱስ አህዱ አምላክ አማራት ነው ከዚህ